እግዚአብሔር እኮ ስሙኝ፣ ራርቶ እሺ እያለ ያበላል እንጂ ተመለሱ ቢል የትሄዳለ ህዝቡ ሁሉ መጥቶ ጠጦ ደስታላቸው የሚል ቃል አለ። ምን ያደርጋል? መጀመሪያ ነበር መደሰት። እኔ በወገኔ መካከል ነው የምኖረው፣ ምንም አልፈልግም። ዝም ብላ እየመጣ እየረፍኪድ ይህ ህዝብ አመፀኛ ነው። እኔ አደለ ወይ አስገባችኋለሁ ያልኩት? አዎ ለምንድን ነው እኔን የማታዩኛ? ለ እግዚአብሔር መቶ ተፈታተኑኝ አለ። ድጋሚ እልከኞች ናቸው አለ። በዚህ ሁሉ አርባ ዓመት ሙሉ ነው እግዚአብሔር ያየው። ባይዘ ያን ህዝብ መዳም በእምነት እኳ አስቸጋሪ ነው። በሰራ ሲሆን እኮ ነው ደስ የሚለ። ልፋ ሲባል ሰው ላቡ ጣብ ሲል ልክ ነው ይላል እናዋጣ አሉት። እግዚአብሔር አታዋጡም ብቻ ነው የማደርገዋል እንርዳ አሉት። በየተኛው ክንድ ነው የምትረዳኝ አለ እግዚአብሔር። እስቲ እንርዳ ብትሉ ምንድን ነው ልታረጉ የምትችሉታል? የመልአክ ምግብ ታዘንባለ ምድረ በዳ አታዘንብም። በጣም ይገርማችሁ፣ መጽሐፍ ሲናገርም እንደሚለው ለእስራኤል መንገዱን፣ ለባሪያው ለሙሴም አደራረጉን አሳይ። በምድረ በዳ በፈተና ጊዜ በአመፅ እንዳደረጋችሁት ልባችሁን አታደንድኑ። አባቶቻችሁ በዚያ ተፈታተኑኝ መረመሩኝ ያደረግኩትንም ሁሉ ለአርባ ዓመት አዩ። በዚያ ትውልድ ላይ የተቆጣሁት ለዚህ ነበር። እንዲህም አሉ ልባቸው ሁልጊዜ ይስታል፣ መንገዴን አላወቁ። አርባ ዓመት ሙሉ አለ እግዚአብሔር። ተአምር አሳዩኋቸዋል። ምን ላድርግ አለ እግዚአብሔር። ቀይ ባህርን ከፍዬ በባህር መካከል በደረቅ መሬት ውስጥ አድርጌ አሻገርኩታል። ይህን የሚከተለውን ፈርዖንን በብዙ ምልክትና ተአምራት አድቅቄ ግብፅን አፍርሼ ፈርዖንን ባህር ቀበርኩለት፣ አለ እግዚአብሔር። ከዚያን ቀን ጀምሮ ከነአን እስከሚደረስበት ቀን ድረስ አርባ ዓመት ያክል አንድም ቀን እጄ ሳታጥርባቸው እሚፈልጉትን እየመገብኩኝ እሚፈልጉትን እያጠጣው የመልአክ ምግብ እያበላው መሯቸው። እምቢ አሉኝ፣ ተፈታተኑኝ። እኔም ተቆጣው፣ ወደ ረፍቴ አትገቡም አልኩ። የት ጋር ነው የተፈታተኑ ስትሉት፣ በምድረ በዳ እየሄዱ እያለ እስራኤል እኮ ይገርማል በእውነት። እየሄዱ ውሃ ጠማቸው። ሲጠማቸው አይችሉ ሲረባቸው አይችሉ በእውነት ሰው እኮ አስቸጋሪ ነው። ሲበላም ሲጠግብም አይችልም። እንደ እግዚአብሔር የሚችለን የለም። ያጠግበናል፣ ስንጠግብ ያስርበናል። ትሁት ያደረገናል፣ ስብር ስንል ያበላናል፣ ከፍ ስንል ዝቅ ያደረገናል። እንደዚህ እያደረገ ነው እየመራን ያለው። መቼም አይተወንም፣ ስሙ የተባረከ ይሁን። በእውነት አይለቀንም። እና እየሄዱ እያለ ውሃ ጠማቸ ሲጠማቸው ሙሴ አሉት፣ ተሰበሰቡ። አቤት አሉት። እዛ ግብፅ ውሃ ጠፍቶን ደሞ እኮ ግብጽ ነው የሚሉትልኝ። እግዚአብሔር እኮ ስሙኝ ራርቶ እሺ እያለ ያበላል እንጂ ተመለሱ ቢል የትሄዳለ መጽሐፍ ቅዱስ እኮ እንዳይመለሱ በማያውቁት መንገድ ወሰዳቸው የሚል ቃል አለ። የሚያውቁት አለ ሾርት ከትባ ይዘው ባተራራቀን የሚገባበት በዚህ በኩል ነው ወሰዳቸው። ምድረ በዳ ደግሞ ታውቃላለ። ይሄ በረሃ የዛ የሲና ምድረ በዳ ማለት አሁን እንደዛ ግራ እንዳይጋቡ ቀንቀን ፀሐይ እንዳያቃጥላቸውን ብቻ ሳይሆን እየመራቸውም የደመና አምድ ለሊት ለሊት ደግሞ እንዳይቸገሩና እንዳይደነቃቀፉ የእሳት አምድ እግዚአብሔር መራዋቸው። አለ እንደም እኮ እንደዚህ የሚል ቃል አለ በነቢያት መጽሐፍ እግዚአብሔር ብቻውን መራው፣ ከእርሱም ጋር ማንም አልነበረም የሚል ቃል አለ። በጣም ይገርምቃል። እና እየመራቸው እያለ እግዚአብሔር መሪ ነው። ሙሴ ምልክት ነው። እግዚአብሔር ሙሴን ከህዝቡ በኩል ኮሚኒኬት ለማድረግ ያቆመው ሰው እንጂ መሪ እግዚአብሔር ነው። የህዝቡ ባለቤት እግዚአብሔር ነው። ርስት የሚል እግዚአብሔር ነው። ነጻ አውጪ እግዚአብሔር ነው። እና እየመራቸው እያለ ሙሴ ጋር መጡ። ሙሴ አሉት፣ አቤት አለ። ግብፅ ውሃ ጠፍቶ ነው እዚህ አውጥተ ዚህ ምድረ በዳ በጠም ልገለ ነው እ ምና ውሃ ጠማን አይባልም። ሰው እንዴት ወደ ግራ ያወራል? እንዲህ በጠም ልገለ ነው እ አቃጥለ ግብፅ ገና ወጥቶ አላለቀም። ታውቃል ሙሴ ላተበዛ ተበሳጨ ይለ ከዛ እንደዚ ያሉት እንመለሳ ካልሆነ እንዶ ማንተ አልተመቸ። ቃል በቃል እንደሱ አልተመቸ አንፈልግም አንተ ሲሉት መጽሐፍ እንደዚህ ላል አሮንና ሙሴ በህዝቡ ግር ስር ወደቁ ይለ መሮታል። እሺ አለና፣ ከዛስ ሙሴ ወደ ቤቱ ሲመለስ የእግዚአብሔር ደመና መገናኛ ድንኳኑ ላይ ወረደ ይላል። እግዚአብሔር መጣ። ሙሴ አለው፣ አቤት አለው። ግባ ወደ ውስጥ አለው። ሂድና አለው፣ እሺ አለው። በትርን ውሰደው አለው። ከዛስ አለው፣ ሂድና አለቱን አለው። እግዚአብሔር አለቱን ተናገረው። ሁለቴ ተናገረው። ከዛስ ውሃ ይወጣላችኋል። አንተና ላሮን ይህም ህዝብ ይጠጣ አለ። እኔ እኔ ናቁታለሁ ታውቃለህ። ቃል በቃል እግዚአብሔር እንደሷ ንቀውኝ ነው፣ ካንተ ጋር አይደለም አለ። ተፈታተኑ እየመራኋቸው፣ አልጎደለባቸው ወደኋላ ቢዞሩ እግዚአብሔር ከምን እንደወጣቸው ቢመለከቱ፣ ዛሬ ኮምፕሌን አያደረጉ ከግብፅ በምን አይነት ተአምር እንደወጣው እስራኤል ቢያስብ ከእግዚአብሔር ጋር ምድረ በዳ መኖር አይደለም መሞት ያዋጣል። በግብፅ ቤተ መንግስት ከመቀመጥ ከእግዚአብሔር ጋር ምድረ በዳ መሞት ለእስራኤል ክብሯ ነው። እንኳን በእንደዚያ አይነት መንገድ እየተንከባከበ የሚመራ አምላክ ተፈታትነውኛል፣ ንቀውኛል። ተዋቸው፣ ችግር የለም፣ ሂድ። መጽሐፍ ሲናገር እኔ አንድ በእውነት እሳነ በጣም የገረመኝ ቃል ሙሴም በትሩን ከእግዚአብሔር ፊት ወሰደው የሚል ቃል አለ። የራሱ ነው በትሩ። የወሰደው ከየት ነው? ከእግዚአብሔር ፊት። ከእግዚአብሔር ፊት አንስቶ ይዞ ሄደ፣ ይዞ ሄደ ይላል። ተበሳጭቶ ነበርና እግዚአብሔር ተናገር ያለውን አለት መታው። ሁለቴ መታ። ሲመታው ውሃው ተንዶሎ ዶሎ ይላል። ከዛ ህዝቡ ሁሉ መጥቶ ጠጦ ደስ አላቸው የሚል ቃል አለ። ምን ያደርጋል? መጀመሪያ ነበር መደሰት። እግዚአብሔር አዘነ። በቃ ነው ነውኛ፣ አልተቀበሉኝም፣ አላከበሩኝም። ታዲያ አልፈለግ ይውጣላችሁ ይጠጡ አለ እግዚአብሔር። እኔን ግን አልፈለጉኝ ማለ ያለ እግዚአብሔር። ከእግዚአብሔር እጅ የሚመጣ ነገር ምን ይሰራል? በእውነት ነው መላቸው። የጸሎት መልስን ሰጥቶ ራሱን ቢከለክል ምን ያደርግልሃል? የጸሎት መልሳችን ራሱ ይሁን። በእውነት ነው መልሳችን። እግዚአብሔር ራሱ መልሳችን ይሁንልን። ምንም ነገር ከሰጠን ከእሱ ጋር ይሁን። ደሞ ጌታ ጠገብ ካለ ምን እሱ እያለ ምን ሰጠኝ ይባላል። እሱ አይበቃም እንዴ? እሱ ካለ እኮ ባጠይቀው ይሰጠሃል። ምን የለህም ብሎ እኮ ይሰጠሃል። የሆነ ሴትዮ አለች፣ የሱነም ከተማዋ ሴት። ረጅም ነው መንገድ የሚሄደው ኤልሳዕ፣ በጣም ረጅም መንገድ ስለሚሄድ የእነሱ ሀገር ፀሐይ ነው። እንደ ዘንድሮም ፋሲሊቲ ብዙ ስለሌለ እንደዚህ ያለች የእግዚአብሔር ሰው አለች። ባሏን ቁጭ አድርጋ የእግዚአብሔር ሰው በበራችውን ሁል ጊዜ ያልፋል፣ መንገዱ በጣም ትንሽ ረዘም ያለ ነው። ለምን እኛ ቤት አቀዝቅዙ አይሄድም? ምንም ፌቨር አይደለም እኮ ሴትዮ እኮ የፈለገችው ባይዘው መንገዱ ረጅም ነው። እዚህ ግባና ሰገነቷ ላይ የሆነች ነገር እንስራለትና ዝም ብሎ አንድ ክፍል ነገር እናደርግለት። እዛች ውስጥም አልጋ ነው የምናደርግ። ቀጥሎስ ጣሳ ውሃ፣ ምንም ነገር አናረግም። ከኛ ጋር አይገናኝም። ሲመጣ ቀጥታ ይግባ ናፒውሰድ ውሃውን ጠጥቶ መንገዱን ይቀጥል። ደናደራችሁ ደናደሩ አይበለን። እምትገርም ሴት ናት በእውነት እንደዚህ ያደርጋችሁ። እና ሴትየዋ ይህን ስትል ባሏም እሺ አለ። በዚህ ጊዜ አዘጋጀችና ልክ ኤልሳ ሲያልፍ ጠራችው። እንደው የእግዚአብሔር ሰው ስታልፍ በጣም ረጅም ነው መንገዱና በእግር ስለሚሄድ በጣም እንደሚደክም ስለምናቅ ስትመጣ ስትመጣ የእኛ ቤት አካፋይ ነገር ስለሆነ ከዛ ገባ እና ገብቶ እያረፈ ይሄድ ነበር፣ ይላል መጽሐፍ ቅዱስ ሲናገር። ከዛ ሎሌውን የእሱ ሎሌ ግያዝን ግያዝን ጠራው። ጥራት እስቲችን ሴት አለው። ጠራት፣ መጣችና በሩ ጋር ቆመች። አቤት አለችው። መጽሐፍ እንደሱ ነው የሚለው። በሩ ጋር ቆመች፣ አቤት አለችው። ስምሽን ለንጉሥ ልንገርልሽ፣ ምን ላርግልሽ? አሁን እንዲህ ስለምታደርጊው ነገር ምን ላርግልሽ ሲላት እንዲህ አለችው፣ እኔ በወገኔ መካከል ነው የምኖረው፣ ምንም አልፈልግም። ዝም ብለህ እየመጣ እየረፍክ ሂድ የእግዚአብሔር ሰው ባካረ የሚባልበት ዘመን ላይ ምንም አልፈልግም፣ ገብታ አርፈ በሰላሚት እሷ እኮ ልጅ የላትም። በኋላ ላይ ኮን የሰማ ነው? ገያዝ እኮ ነው መረጃ አጣርቶ መጥቶ፣ ልጅ የላት፣ ብዙ ነገር እኮ የላትም። እሷስ አልፈልግም። ጀስት ይህንን ያደረግነው ለአንተ ውለታ ውለንልን፣ ነፍስን ልናስጨንቀህ አይደለም። በቃ ይህንን ያደረግነው አንተ አረፈ እንድትሄድ ነው፣ በቃ በሰላም እንድትሄድ። እግዚአብሔር አልገለጠልኝም አለ። ይገርማቸዋል። አልገለጠልኝም እግዚአብሔር አለ። እግዚአብሔር ሁሉንም የመንገር ሀሳብ የለውም አለ ኤልሳ እንዲያውቅ የፈለገውን ብቻ ነው የሚልክ። ከዛ ጊያዝን ጠራውና ሂድ እስቲ ምን የላትም አሉ። ጊያዝ ወደ ጎን ጎበዝ ነው፣ በደንብ አጣርቶ መጣና ሲለው ልጅ የላትም ሲለው፣ ጠራት ደግማ አለ ጠራት፣ መጣች። እግዚአብሔር የዛሬ ዓመት ወንድ ልጅ ይሰጥሻል አላት። ሲላት አሁን አሜን አደለ የሚባለው? ምን እንለች ታውቃላችሁ? ኤወላ አለችው። እቤቴ አስገብታ አሳርፋኛለች ብለ እግዚአብሔር ያላለህን እንዳትለኛለች ቃል በቃል ውለታው ይዞ እግዚአብሔር ያላለን እንዳትስት። የእግዚአብሔር ሰው አለችው። ያው እግዚአብሔርን አላት፣ የዛሬ ዓመት አላት። ሆነ ረሃብ መጣ አይደል። ልጅ ወለደች፣ ይችላል። ልጇ ሞተ። ከዛስ ልጇ ሲሞት ሕክምና አልወሰደችው። ሄደችና መጀመሪያ ማንስጠኛል አለችው። እምትገርም እኮ ናት። እናጸልበት አይደል፣ መርችው መጀመሪያ እኔ መች ጠየኳለሁ ሰጠኛ ተቀበልኳ ከዛ ለምንድን ነው የሚሞተው? ጊያዝን በልሩጥ አለው። በትሬን ያዝና ሩጥ ይለው አልሄድም ከጊያዝ ጋ አለች። አንዳንድ ሰው አለ እኮ በሆነ እኔ እኔ ከእሱ ጋር አ አልሄድም አልሄድም ከጊያዝ ጋ አለች። እና ተነስራሳ አለችው። እና እኔ ልጅ ወለድኩት ጊያዝ ነው እንዴ ቃል አንተ ነው የተናገርከው። እና ተነስ አለችው። ኤልሳ አብሯት ትሄድ ይላል። ከዛ ብላቴናውን በኤልሳ ክፍል ውስጥ አስተኝተው ነበር ይላል። ራሱ አልጋ ላይ ውስጥ ደስተኛችሁ መጣና ብላቴናው ላይ ተጋደመበት ይላል። የብላቴናውም ነፍስ ተመለሰች ይላል። ከነ ሕይወቱ መለሰለት። ከዛ ሄደ ወጥቶ ሄደ። እሷስ እግዚአብሔር ይባርካት አትል፣ ቦታ ቦታዋን ነው የምትይዘው። በፍጹም ቀጥ ያለች ሰው ናት። በእውነት እግዚአብሔር ይባርካት። እንዲህ ቀጥ ያለች ቀጥ ያለች ናት፣ ቀጥት ከእግዚአብሔር ጋር ነች። ረሃብ ሲመጣ ኤልሳ የውላችሁ ቤተ መንግሥት እኮ ተራበ። ረሃብ እኮ ቤተ መንግሥት አክአ በልብሱ ውስጥ ማቃረገ ይላል። ሰው አህያ ጭንቅላትና የዶሮ ኩስ በብዙ ገንዘብ የገዛበት ረሃብ እኮ ነው። ረሃቡ ሲመጣ ልክ ረሃቡ ሲመጣ ኤልሳ እግዚአብሔር ሲጠቆመው ጠራት። ነይ አንቺ ሴት አላት። ረሃብ ሊመጣ ነው ለሰባት ዓመት አላት። እና ሂጂ ከዚህ አገር አላት፣ ሂጂና በሌላ ምድር ተቀመጫለት አላት። መጽሐፍ እንደዚህ ይላል። በሌላ ምድር ሄደች፣ ረሃብ መጣ። ረሃቡ አገር እናት ልጇን የበላችበት ረሃብ ማለት ነው። አንዲት ሴት ልጇን በልታ የሌላ ልጅ ለመብላት ንጉሥ የመጡበት ቀን ማለት ነው። ከዛ ተመልሳ ረሃቡ አለፈና በሰባተኛው ዓመት መጣች። ስትመጣ የእግዚአብሔር ሰው ሎሌ የነበረው ሰው ቆሞ ለንጉሥ ያወራል፣ ስለሷ አንዴት ታላቅ ሴት ይገርማል። ሱነም ከተማ የነበረች የእግዚአብሔርን ሰው እንደዚህ እንደዚህ ባለፈበት አሳርፈው ምና እሷ መጣች እያወራ ስለሷ እቺ ሴትናት አለው። ሲለው ንጉሡ ጠራት ና ያላት፣ ሎሌዎቹን በሙሉ ጠራና ያልነበረችበትን አለ የሰባት ዓመት ቆጥራችሁ ወደ ጎተሮ አስገቡላታል፣ ርስቷን መልሱላታል። እግዚአብሔርን ትረስት ካረከው ሳት ለምኖ እቺ ሴትዮን ጸል አይደለም ባይዘይ ምን የለኝም ምን የላትም እየተባለ እየተሰጣት ትረስት አድርጉት፣ ትረስት አድርጉት። እግዚአብሔርን እንዳታሳዝኑት። እስራኤልን እዩት። ዝም ብሎ ነው የሚሰጠው። እስራኤልስ ኮምፕሌን ነው የሚያደርገው። በምድረ በዳ በቀንና በሌሊት በደመናና በእሳት አምድ እየተመራ ያ ሁሉ ተአምር በእጁ በጁ እየተደረገ እየተመለከተ አመጹበት። ሲያምጹስ እግዚአብሔር ደግሞ ያረጋል፣ የሆነ ነገር እንደገና ያረጋል። የሆነ ነገር ቢያይ ቢያይ እምቢ አሉት፣ ተፈታተኑ ሄደው የከናንን ምድር ሰልሎው የመጡበት ወቅት ትዝ ይላቸዋል። የከናን ምድር የተሰለለበት ወቅት አስራ ሁለት ሰው ሄዶ ሰልሎ መጣ። አስሩ መጡና እንደዚህ ያሉ ምድሪቱ ጥሩ ናት አሉ አለ ሙሴ ጎሽ ታለ ለመኖርስ በጣም ለመኖር ምቹ ናት እና እንሄዳ ሲ አረ አንሞክረው ለምን የምድሪቱ ነዋሪዎች የኒፊሊም ዝርያ የሆኑ ኢናቃውያን ናቸው ሳይዛቸው አሉት ለሙሴ እኛና እነሱ ስንነጻጸር ሰውና አንበጣ ያክልን እና እንዴት ብለን ነው የምንገባው? ጭፍልቅ ነው የሚያደረጉ አንገባ ሲሉ እግዚአብሔር ምንድን ነው ያለው? ይህ ህዝብ አመፀኛ ነው። እኔ አደለ ወይ አስገባችኋለሁ ያልኩት? አዎ፣ ለምንድን ነው እኔን የማታዩኛል? እግዚአብሔር ከዛ ሁለቱ ኢያሱና ካሌብ መጡ። እናንተስ አላቸው። እግዚአብሔር ምድሪቱን አሳልፎ ሰጥቶናል። ታዲያ ሰዎቹ ሳይዛቸው ትልልቅ ነው አሉ። እግዚአብሔር በፊታችን እንደ እንጀራ አሳልፎ ይሰጠናል እኛም ገብተን እንወርሰዋለን አሉ ሰሙኝ ይሄንን ሁለቱ እነዛ ሁለቱ ወጣቶች የዩፎኒ ልጅ እነእያሱና ካሌብ ሲያወሩ አስሩ ይላል በጀርባ በኩል ሄደ ህዝቡን አሳመጹ ይልና ሌሊቱን ሙሉ ሲያምጹ አደሩ በሚቀጥለው ቀን እያሱና ካሌብን ሙሴንም ለመውገር ተነሱ ይላል በድንጋይ ሊወግሯቸው እግዚአብሔር መጥቶ ተፈታተኑኝ አለ ድጋሚ እልከኞች ናቸው አለ በዚህ ሁሉ አርባ ዓመት ሙሉ ነው እግዚአብሔር ያየው ባይዘው ያን ህዝብ አንድ ቀን ሁለት ቀን ሁለት አምር ሶስት አምር አይደለም። አንዳንዱ ተወልዶ ጎልማሳ እስከሚሆንበት ከሚሆንበት ዘመን ድረስ እግዚአብሔር ታምር ብቻ እያረገ አንዲት ነገር ሳያዋጡ ነው። እግዚአብሔር በምድረ በዳ የሚያርስ የለም አያርሱም፣ ይበላሉ። ልብስ አይገዙም፣ ሲያድጉ ልብሱ አብሯቸው ነው የሚያድገው። እግራቸው አያብጥም፣ የጤና እክል የለባቸውም። ፈዋሻቸው እግዚአብሔር በመካከላቸው አለ። ፀሐይ አቃጠለኝ እንዳትል ደመና አለ። ሌሊት በምን ያለው እንዳትል ብርሃን አለ። ምንም ነገር ሳያዋጡ ዝም ብለው ነው የሚኖሩት። መዳም በእምነት እኮ አስቸጋሪ ነው። በስራ ሲሆን እኮ ነው ደስ የሚለ ልፋ ሲባል ሰው ላቡ ጣብ ሲል ልክ ነው ይላል ቆጭ ብለ በነጻ ግባ ሲባልስ፣ ተው እባክህ ነገር ልክ አይመስለኝ ይላል። እናዋጣ አሉት እግዚአብሔር አታዋጡም ብቻ ነው ማድረገዋል። እንርዳ አሉት በየትኛው ክንድ ነው ምትረዳኝ አለ እግዚአብሔር። እሱ ግን እንርዳ ብትሉ ምንድን ነው ልታረጉ የምትችሉታል? የመልአክ ምግብ ታዘንባለ ምድረ በዳ አታዘንብ። አርባ ዓመት ሙሉ የአንድ ሰው እግር አላበጠም ይላል። አርባ ዓመት አብቄው አለ እግዚአብሔር። ወጥቶ ጫማ የሚገዙ በሱቅ የለም ግብጽ አይደለም። እና እግሩ ሲያድግ ጫማ አብሮ ያድጋል። ይህንን ተአምር ሪኮግናይዝ ማድረግ አይችልም ሰው። ሰው የእግዚአብሔርን ነገር መቀበል አይፈልግም። የራሱን ነው የሚፈልግ፣ እሱ የሠራውን ነው የሚፈልግ። እግዚአብሔር እንደዚህ አለ። እንግዲያው አለ፣ ከግብፅ ያወጣሁት እኔ፣ በምድረ በዳ የመራት እኔ፣ ወደ እረፍት ማስገባው እኔ። ሁሉንም አልቀበለም ካላችሁ እረፍት ውስጥ ማገቡ በቃ አላረጎም። ለምን እዚያ ምድር ብትገቡም አለ እግዚአብሔር፣ አይለቃችሁ። በጣም ይገርማችሁ፣ መጽሐፍ ሲናገርም እንደሚለው ለእስራኤል መንገዱን ለባሪያው ለሙሴም አደራረቡን አሳይ፣ አሳይ መንገድ እንደዚህ አሳየ። ኑ ይኸው በዚህ ጋር ሲሉ መንገዱን፣ ይስቱታል። ኑ በዚህ ጋር፣ ይሄ ነው ይሄ ነው እያላቸው እጠፍ ይላል ይስታል ታዲያ። እኔ በምሰራው በዚህ በኩል ካልሆነ በእናንተ ስራ ወደ እረፍት መግባት አትችሉም። በእልከኝነታችሁ አትችሉም መግባት። ታዲያ በቃ ዘጋሁት። ይህንን የሚያክል ታላቅ ህዝብ፣ ይህንን ሁሉ ተአምር የተመለከተ ህዝብ፣ በእግዚአብሔር እጅ ላይ ብዙ ምልክት እያየ የኖረ ህዝብ ከናን አልገባም። እግዚአብሔር ሙሴን አትገባም ባለበት ሰዓት ላይ ሙሴ ቆምና ለእስራኤል እንደዚህ ያለ ይሽሩን ሆይ ይሽሩን፣ የእስራኤል የቁል ምጫ፣ መጠሪያው የፍቅር ስማቸው ይሽሩን ሆይ ሲ በሰማያት ላይ ለረድኤትህ በደመናትም ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም። እርሱ የረድኤትህ ጋሻ ነው፣ የከፍተኛነትህም ሰይፍ ነው። ጠላቶችህ ይገዙልሃል፣ አንተም ከፍታቸውን ትረግጣለህ። እስራኤልም ተማምኖ ያዕቆብም ተዘልሎ በእግዚአብሔር ለዘላለም ይኖራል። አያችሁ፣ እንደ እግዚአብሔር የሚወደኝ የለም፣ እንደ እግዚአብሔር የሚሸከመኝ የለም እንደ እግዚአብሔር የሚታገሰኝ የለም። እንደ እግዚአብሔር የሚንከባከብ፣ እንደ እግዚአብሔር የሚጋርድ፣ እንደ እግዚአብሔር የሚጠብቅ፣ እንደ እግዚአብሔር አዳኝ የለም። ውሸት ነው ሌላው። አያችሁ፣ ይሄ እረፍት የዘላለም እረፍት ነው። ይሄ በክርስቶስ ደም ተመርቆ የተከፈተ እረፍት ነው። በክርስቶስ ሥጋ መቆረስ ተመርቆ የተከፈተ ዘላለማዊ እረፍት ነው። አያችሁ ከዚህ እረፍታው እንዳጎሉ የዚህ ደብዳቤ እስራኤላውያኑ ቀሩ። እንድንማር ነው። ከነሱ ነው ከነሱ እንማር ምን አድርገው ነው እግዚአብሔርን አልፈልግም ብለውት? ደክመው አይደለም፣ ድንገት ተሳስተው አይደለም፣ በአቋም ነው እግዚአብሔርን እምቢ አሉት። በአቋም አንፈልገው። ለምን አንፈልገው? የግብፅ አማልክት ይሻሉናል። እንማር ከእነዚህ ሰዎች ይላል። በእውነት እንማር። ወንጌል ነው። አርባ ዓመት ሙሉ ሲያሳያቸው ይኖረው እና እምቢ አሉት። ወንጌልን ነው ነው የሆኑ የሆኑ ድንቅና ታምራት አይደለም እምቢ አሉት። በክርስቶስ ኢየሱስ በኩል በአዲስ ኪዳን የሚያረገውን ይህንን ነው የማደረገው። እባካሹ አንድርስታንድ አድርጉ ሲል ፈቃደኛ አይደለንም ልንረዳ ሲሉት፣ ወደ እረፍቴ አትገቡም ያለው። በቃ በዚህ በኩል ካልሆነ በቀር እኔና እናንተ አብረን መኖር አንችልም አለ እግዚአብሔር።